አንተም ከሩታ ጋር እና ከልጅ ጋር ኖር፣ እኔም ደግሞ ከልጅ ጋር ኖራለሁ ማለት ነው። እንደ አብርሃም አይነት ትዳሩን የማያከብር፣ ሚስቱን የማያስከብር በዓላማው የማይጸና እንዴት ህይወትን ትዳርን መምራት ማለት እንዳለበት የማይችል ባል። ከእንዲህ አይነት ወንድ እንዳትወድቁ ግራ ቀኛችሁን አጢናችሁ ህይወት ጀምሩ። የምሬ ነው። ጊዜ ሲሰጣችሁ የሆነ ነገር ከናንተ በራቀ ቁጥር፣ የምትፈልጉትን ነገር ባላገኛችሁት ቁጥር ፈጣሪ ምክንያት አለው በሉ። አንዳንዶች ለናንተ የማይገቡ ሆኖ ሳለ በእናንተ ህይወት ውስጥ ደንቃራ የሆኑና ብዙ ነገራችሁን ያበላሻሉ። ቤተሰብዬ ስለዚህ አብርሃምን በሩታ ህይወት ውስጥ የማይገባ ሰው ሆኖ ነው ህይወት ውስጥ ገብቶ እቺ ልጅ ለዚህ አበቃት። ሩታ ላብርሽ የምትገባ ሚስት አልነበረችም። የምሬን፣ ከሄርሜላ ጋር እንኳን እንዴት አድርጎ በትዳሩ ላይ መወሰን እንዳለበት እንዴት አድርጎ ትዳሩን ማክበር እንዳለበት የሚያሳይ አንዳች መልካም ተግባር ካፉ አላዳመጥንም። ሄርሜላ እንዳትርቀው ነበረ ሲከራከር የነበረው በጣም ያሳዝናል። የተወደዳችሁ የቻናል የቤተሰቦች እንዴት ከረማችሁልኝ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ውድ ወገኖቼ ሰላማችሁ ብዘትርፍ ይበልልኝ። ከኔ ጋ ሁሉ ሰላም ነው፣ እግዚአብሔር ይመስገን። ጠፋ ብለናል። በእርግጥ አይኖ ዛት ግን ይቅርታ ቤተሰብ ማለት ነው። አንዳንድ ጊዜ አይመችም፣ ብዙ ችግር አለ፣ ኔታ አለ፣ ኢትዮጵያ ውስጥ ያለ ላይፍ አለ፣ ብዙ ነገር አለ ዝርዝሪ እንዳላደክማችሁ ማለት ነው። እናም ቤተሰብ ሰሞኑን አንዳንድ ቪዲዮዎችን የተለቀቁትን ተከታትዬ ያለሁኝ፣ ነገር ግን በእነሱ ላይ ሀሳብ አልሰጠሁኝም። ቢሆንም ግን ደግሞ ያው ሁሉም የተጠቃለለ አንዳች የሆነ ነገር አላቸው በውስጣችሁ ብዬ አስባ። አቶ አብርሃም ሄርሜላ ቀጠረችው፣ ከኔና ከአንተ ጋር ያለው ላይፍ መቋረጥ አለበት አለችው። ሲጀመር የጀመሩት ላይፍ ምንድን ነበር የሚቋረጠው? አንድ ይሄ ጥያቄ ይቀመጥልኝ። እንድንለያ ይፈልጋሉ የሚለው እኮ ሰው በመሃሉ የሆነ ነገር ሲጀምር ነው፣ አይደለ እንዴ? ወይ ሌላ ነገር ሲጀምር ወይ የሆነ ነገር ሲኖራቸው ነው። ስለዚህ እነዚህ ሰዎች በግልጽ በአደባባይ እንደወሸከቱ ለእኛ እየነገሩን ነው፣ በተዘዋዋሪ ማለት ነው። ስለዚህ የጀመሩትን ህይወት ግዴታ ማቆም አለባቸው። ምክንያቱም ሄርሜላ በላይፏ ተጽዕኖ ስለመጣባት ኦዲየንስ እየሰደባት ስለሆነ እንደገና ደግሞ አሁን ላይ ያኔ ሳይሰማት አሁን ላይ እየተሰማኝ ነው አይምሮዬን በመሀላቸው ጣልቃ የገባው እየመሰለኝ እናንተ ጋር ችግር የፈጠርኩ እየመሰለኝ እየተሰማኝ ነው አለች። እስከ ዛሬ እግሯን ሰርቅላ ስትበላቀጥ ማለት ነው አልተሰማትም ነበረ። ምሳሌ ይሁት፣ ዛሬ የተለቀቀውን ቪዲዮ አይ ቲንክ ዛሬ ነው። ትላንትና በቢጫ ቀሚስ አይታችኋል አይደለም? የሚነግራት ጓደኛ እንደሌላት። ዛሬ ነው ያየሁት እኔ ያንን ግርንግድግር። እንደዚህ አይነት ቀሚስ ይለበሳል ቤተሰብ ግን በነገራችን ላይ የምር እንደውኛ ሂስ መስጠት መቼስ ግድ ስለሆነ ሂስ እንሰጣለን። ያው ሰውነቷ የተፈጥሮ እግዚአብሔር ስጦታ ነው። ነገር ግን አለባበሷን እንኳን አታውቅም። እሷ አጭር ስለለበሰች እሷ ማማለሏን፣ አብርሃምን ማማለሏን ነው እንጂ የምታየው። በጣም ነው የሚያስጠላ አባት፣ አለባበሷ ከታች እግሯን ተመልከቱት። ዝሆኔ ተመልከቱ። አሁን ይህ አለባበስ እንደዚህ የሚያገለባብጥ ነው የማረግ። የምታደረገውን ነገር እንኳን ጠንቅቃ የማታውቅ ሴት ናት። እንዳማረባት ዝም ብላት። መወራጨት መወራጨት አይሰለችሽም? እንዲህ እንጂ ሰለእኛ ማሰልችትን ያልችል ልጅ ያስኳት በባልና ሚስት መካከል ስለገባች እንደ ዝሙተኛ ሳርጊ ስለሳልኳት ብቻና ብቻ ነው። የግል ጸብ የለን፣ አላውቃት፣ አታውቀኝ። ግን ደግሞ እንዲህ አይነት ሰዎች ሁሌን ትኮሰኮሱኛላችሁ፣ አትመቹኝም። የሄርሜላ አይነት ተግባር የምትሰሩ ወራዳ ሰዎች ማለት ነው። በባልና ሚስት መሀል የምትገቡ ሴሰኛ ሰዎች አትመቹኝም። ስለዚህ ድሮ ገና ነው። ከህይወታቸው ውጭ ያልናት ንቃና አለ። እንደፈለገች ስትሆን የነበረው ሁሌ ጊዜ አብርሃም ሲመስል ትሽከረከረዋለች። ሁሌ ሁሌ አጭር ቀሚስ ነው። ሁሌ አብርሃም ላይ መለጣጠፍ ነው። ሁሌ ቪዲዮዎቹ የፍቅር ቪዲዮዎች ናቸው፣ ሙዚቃዎቹ እና... ምን ፈልገሽ ነበር? እስካሁን እሱ ስር የነበርሽው የምርሽን ነው እንዴ? እኔ ከሆንኩኝ እናንተ መካከል ችግር የፈጠርኩት አላለችም። እስከዛሬ ችግር ፈጣሪ መሆንሽን አታቂም ነበረ ከድሮ ይበልጥ ዛሬ እንዲያውም አንገሸገሽን ማለት ነው። ይሄ በመርዝ የተለወሰ ስኳር መሳይ ማንነትሽን ሽን ይዘሽ ስለመጣሽ ይሄ አስመሳይነት ነው። በአጠቃላይ የአብርሃም የልብ ትርታን ለማዳመጥ ፈልገሽ ነው እንጂ አንቺ ይኸውልሽ እንደዚህ ያለ አይደል በጋለ በጋለ ብረት እንዲወቅተው እንዲያንስተው ቢያስወጡሽ ተመልሰሽ የምትመለሽ ሴት ነሽ አንቺ። መቼም ከአብርሃም ይወጣት ውጪ መቼም ማለት ነው እሳ ጋር ያለው ደግሞ አብርሃም የተባለው ባል የተባለ በለበል ማለት ነው ባል መሆን አንድ ቀን ያልቻለ ወንድ ነው። አብርሃም ባል መሆን የሚችል ወንድ ነው ተብሎ ሊወራለት የማይችል ሰው ነው። እውነቴን ነው የምነግራችሁ ቤተሰብ። እዛ ሚስቱ አራስ ናት፣ አራስ ቤት ቤተሰቦቿ ቤት ናት። እሱ ከእሷ ጋር እዚህ ማለት ነው በቢጫ ቀሚስ ወንደ ወዲ ወዲ ይባባላሉ። መኪና ተደግፎ ምናምን ስልኩን እያየው ማይጋድ ውይ ተፈቃሪው ጋሻ አብርሃም፣ በጣም ነው እንዴ የተፈቀርከው? በጣም ነው እንዴ ሴቶቹ የሚያብዱልህ? አረ እባክህ ተው እንጂ። ባይዘው የሩት ቤተሰብ ዛሬ ሄርሜላን ይዣታለው። ዓይኗን ጥፍሯ ውስጥ ቪክስ አድርጋ ዓይኗን ስትቀባ ማለት ነው። ቪዲዮን ዙም እያረጋችሁ እዩ እቺቺን። እኛ ምናቃለን? ባይዘው ማለት ነው የድራማ ሙዷን። እኛ ምናቃለን? እና እምባሽ ሳይመጣ በግድ ዓይንሽን ስራ። ባንዴን ያቀላችሁ ታውቃላችሁ ባንድ ጊዜ ች እጇን በዘዴ አወጣች። እኔ ዙም አርጌን ያየዋት ነብራዬም፣ በይ በዚያ አጋጣሚ ቀስ አረገችና ከስር እሽት እሽት አደረገች ግራና ቀኝ አይኗል። ይሄን ሁላችሁ የተሰራብን ያለው ሙድ ማለት ነው። ወጣም ወረደም ግን ወደ ቁም ነገሩ ስንገባ፣ ሄርሜላ እኛ ዝሙተኛ ሴት ባለትዳር መሃል ገብታ ባለና ሚስት የምታፋታ ሴሰኛ ሴት አትመቸንም። እንነግርሻለን ነግርሻለን፣ ዛሬም ነገም ከነጎዲያም ማለት ነው። ገባሽ? ስለዚህ በዚህ ልክ ነው እኛ አንቺን ሚዲያው ላይ ማየት የማንፈልገው ስራሽ ወራዳ ስለሆነ አሁንም ደግመን ነው የምንነግርሽ። ከዛ ባለፈ ደግሞ ከዚህ በኋላ በሩታ ህይወት ውስጥ ወሳኟ ሩታ ሀብቴ ብቻ ነች። አሁንም ቢሆን አንቺንና አብርሃም ብትለያዩ እንኳን ሩታ በአብርሃም ህይወት ውስጥ ቀጣይ ህይወት ምንድን ነው የሚለውን ብቻዋን ሆና መወሰን የምትችል ጀግና እህት ነው ያለችን። ባይዘወይ ልፍስፍሶች ናችሁ፣ ጠቅላላ እንዳለ ዛጋ ያላችሁት ማለት ነው። ጓደኞቿችሁ አይረቡ እነዛዛ፣ ቆሞ የሚለፋደዱት በእናንተ ህይወት ውስጥ ገብተው የሚያንበጫርቁት፣ በዚህ በኩል መታየው ሄርሜላ የተባለ ሴት እንደዚህ ህይወታቸውን ስታምስ፣ አንዲት ለሰከንድ እንኳን አባወራው በህይወት ያለ አይመስልም። በቁም የሞተን የሚመስሉ በቁም የሞተ ሰው ታውቃላችሁ? ወንድ ልጅ እንደ ወንድ ሆኖ ቤተሰቡን ካላስተዳደረ፣ ህይወቱን ካልመራ፣ ሁል ጊዜ ሴት የምትመራው ከሆነ ኃላፊነት መሸከም የማይችል ስለሆነ ለባልነት አይደለም። ባል የሚለው ቃል እንኳን አይገባም እንዲያነሳው። ሴቶች እንዳትሸወጡ ባይዘዊ ማለት ነው። ጊዜ ሲሄድ አብራቸው ያሳለፋችኋቸው የማይረቡ ከንቱ ሰዎች መሆናቸውን ስትረዱ፣ የማይሆን ሰው ላይ ወድቃችሁ እንደነበረ ስታውቁ ትጸጸት አላችሁ። ብዙዎቻችን በጀርባችን ብዙ የማይረቡ ከንቱ ሰዎች መጥተው ሄደዋል። ከንቶች ጊዜያችንን እድሜያችንን ህይወታችንን የበሉብን ማለት ነው ባለመሆን አይደለም ለቃሉ እንኳን የማይገቡ ሰዎች እንደ ወንድ ሆነው ትዳርን ለትዳር አላፊነት መውሰድ የማይችሉ ብዙ ወንዶች አሉ እዚህ ሀገራችን ላይ ብዙ ቤት ይቁጠረው ሩታን የመሰለች ጠንካራ ሴት እንደ አብርሃም አይነቱ ልፍስፍስ ወንድ ላይ ጥሏት ብቻዋን ምን ትሆንች ልጅ ብቻዋን እኮ ሀገር ነበር የሆነችው ስንቶቹን ሴቶች ያርበደበደችው፣ እየመጡ ሲለጣጠፉ የነበሩትን ግን፣ አሁን ደከማት በቃ ምን ታርግ፣ ከዚህ በላይ ከስንቱ ተጣልታ ትችሏለች? ያላት አማራጭ ምንድነው? እሱን ከህይወቷ ሙሉ ለሙሉ ማስወጣት። መጣም አይጠቅማትም፣ ቀረ ማይጠቅማትም። ድሮም ነው የምላችሁ፣ አብርሃም በሩታ ህይወቱ ውስጥ መጣም አይጠቅምም፣ ሄደም አይጠቅምም። ከንቱ ፍጥረት ስለሆነ ትዳሩን ያላከበረ በብዙ ሴቶች ታጅቦ ሆይ ሆይታ የሚወድ ጊዜያዊ ነገርን ማሳደድ የሚወድ ወንድ ስለሆነ ይሄ ሰው ለባልነት ብቁ አይሆንም መቼ ምናልባት ከአርባ ዓመት በኋላ ልብ ከገዛ ሜቢ ነው ምላችሁ እሱንም ዛሬም ማሳየን እኮ በተግባር ዛሬም እሱ ምን ያክል የሄርሜላ እሱ ላይ የምታደርገው መነካካት የምታደርገው ቆሻሻ ተግባሮቹን በጣም እንደተመቸው የምታውቁት አስቢበት ነው ያላት ወገኖቼ እዛ ጋ የፈረሰ ትዳሩ ግን አላሳስበውም። ሩታን እየሄደ ይጀነጀኗታል፣ ሚስቱን የገዛ ሚስቱን ማለት ነው፣ እንደ አዲስ ፍቅረኛ። እዚህ ጋር መጥቶ ደግሞ ከሄርሜላ ጋር ሌላ ታሪክ ውስጥ ነው ያለው። በቀደም ስትናገር ሰምታችኋል። የሩታ ቤተሰብ አክስቷ በዚህ በኩል የሩታ ሌላ ነገር ይላል፣ በዛ በኩል ሄዶ ሄርሜላ ጋር እንደዚህ አይነት ነገር ይሰራል፣ ይሄ ትክክል አይደለም ስትል ነበረ። ስለዚህ አንተ ሁሉም ጋራ እንደተመቸ መሆን የምትፈልግ ነ ምንድነው? ይሄን ያህል ከሄርሜላ ላይ ያለ የአምስት መቶ ሺህ ብር ወርቅ ሰዓት ነው እንዴ? ተጽዕኖ ያደረገብ የምረከም ነው ብርሽ ነው እንደተባለው ምናምን ያሰርታበታለች እየተባለ ነበረ። በነገራችን ላይ ዛሬ የነቡራ ቻናል ላይ ቤተሰብዬ ማለት ነው ሄርሜላ የሆነ ነገር አሰርታበታለች ሲል ነበረ የቡራ ጓደኛ እና እኔ እኮ ይሄ ነገር እኮ ማለት ነው ምድር ላይ የሌለ ነገር ሆኖ አይደለም፣ እናንተ እያወራችሁት ያለው ሰፈራችንን፣ አካባቢያችንን ኢትዮጵያን ጠቅላላ ያስጨነቀ ጉዳይ ነው። ምድረ ከንቱ ፍጥረቶች፣ የሴጣን ተገዢዎች፣ ይሄ ነው ስራቸው። ቀለሊት። በነገራችን ላይ ሚዲያው የሚያውቀው ነገር ስለሆነ እኔ መደባበቅ አልፈልግም። እንደነዚህ አይነት ወራዳ ሰዎች መዋረድ ስላለባቸው ባይዘ ወይ፣ ስለዚህ ጉዳይ ራሱን የቻለ ቪዲዮ ያስፈልጋል ብዬ ነው ማስበው እነዚህ ስለ ጥንቆላ ስለ መተት ስለ ሟርት የሚሰሩ እነዚህ ተንከሲት ሰዎች ማለት ነው በአደባባይ መገረፍ ያለባቸው ብዙ ሰዎች አሉ። በየሰፈራችን ነው የምላችሁ፣ አይደለም የአንዳንድ አካባቢ ቀርቶ። ስለዚህ አዎ፣ ይሄን ማመን ሁላችንም ግድ ይለናል። ማለባበስ አይቻልም፣ ምክንያቱም የአደባባይ ምስጢር ስለሆነ። ሰው እንዲህ አይነት ነገር ይፈራል ለማውራት፣ ለምን እንደሆነ አላቅም። ስለዚህ ቡራ፣ ጓደኛም የተናገረው እውነት ነው። በአንድ ጎን ስናየው ልጁም ሲጀምር ከድሮም የሚሰራቸው ነገሮች አይመቸኝም። ግን እውነቱን ስንነጋገር በየሰፈራችን እንዲ አይነት ችግር አለ። ወደዳችሁም ጠላችሁም፣ ሴጣናዊ ስራ ተግባርን የሚፈጽሙ በጣም ኒንጃ፣ ምድር ራሱ የካደቻቸው ሰዎች አሉ እግዚአብሔርን የማይፈሩ ለዓለማዊ ከንቱ ነገር ተገዝተው አንዴ ለጥቅማጥቅም ለከንቱ ገንዘብ ብለው አንዴ ደግሞ ሰዎችን ጠልፈው ለመጣል ለምን ቆመው ሄዱ፣ ለምን ሰርተው በሉ የሚሉ እርጉማን ዲያብሎስ የሚቀናባቸው ሰዎች አሉ። አንድ አይነቶች ምንም ልዩነት የላቸውም። ሁለቱም ተግባራቸው ምንድን ነው? ሰውን ለማጥመድ፣ ሰውን ለማጥፋት፣ ሰውን ባልፈለገው መስመር ውስጥ እንዲገባ ለማድረግ ነው። በቃ ይሄ አይደለ ሌላ ምንድን ነው? ንገሩኝ። የለም ማንልም አለ። እያንዳንድሽ ሰፈርሽን ፈትሽ። ኢትዮጵያ ውስጥ ትልቅ ችግር የሆነው ነገር ቢኖር ይሄ ነው። ይሄ መተት፣ ሟርት፣ ጥንቆላ ፈጣሪ ያጥፋችሁ ከምድረገጽ። እውነቴ እንዲ ቤተሰብ ፈጣሪ ዘራችሁን ከምድረገጽ ያጥፋልን። እኔ ሁሌም በጸሎቴ የማረሳው ጸሎት ቢኖር ጠንቋይ፣ ሟርተኛ፣ መተት፣ አስማተኛን ከዓለማችን ከሀገራችን ያጥፋልን የሚለው ጸሎት ነው። ትልቁ ጸሎቴ። የደረሰበት የደረሰበት ያውቀዋል፣ ስለሁሉም ነገር ማለት ነው። ስለዚህ እንደ ሀሳብ እነ ቡራ ኮሜንት መስጫ ስራ አይተው ነው ይህንን ቪዲዮ የሰሩበት። አይኑ ሄርሜላ ሰዓቱ ላይ አሰርታበታለች ምናምን ብለው የመጡት ይሄ ነገር ግን አዲስ ነገር ሆኖ አይደለም። አለ እውነታው፣ አለ ምድር ላይ፣ ኢትዮጵያ ውስጥ አለ፣ አለ። ስለዚህ ይሄ የሌለ ነገር ጽፈው አይደለም የመጡት። ግን ደግሞ ሄርሜላ ምንድነው ይሄን ያክል ምን ፈልጋ አብርሃም ላይ መጣችሁ ብላችሁ ስትሉ ምን ፈልጋ ነው ሜቢ ትዳሩን አለአይታ እሷ ከሱ ጋር መሆን ፈልጋ ይሆናል። ይሄ ደግሞ ሴይጣናዊ ስራ ነው። እዚች ልጅ ላይ ያደረ እርኩስ መንፈስ አለ ማለት ነው እንጂ በዚህ ልክ እንዴ! ሩታ ሆዷ እንደዛ ተንቀርዝዞ እኮ ለሰከንድ ካጠገቧ ዞር ማለት ያልፈለገ ሴት እኮናት። ሄርሜላ አሁን ወቀጣ ሲበዛባት ሚዲያው እንዳለ እሷን አይንሽ ላፈር ሲላት አየች አየችና ላሽልበል፣ እንዲህ አይነት ነገር ነው። በደንብ እንዳለ ያየቻቸው ሲገባት ነው አሁን ላይ ይህን ሃሳብ ያመጣችሁ በሌላም በኩል ደግሞ የአብርሃም ልብ ትርታን ለማዳመጥ ነው ምንድን ነው የሚለው ይህ ነገር ይስማማል አይስማማም የሚለው ነገር ነው እኔ ያልገባኝ ነገር እኔ ለአንተ ያለኝ መውደድ እኔ አንተ ለአንተ ያለኝ ፍቅር የምትለው ነገር በቃ ገሃድ አወጣችሁት ማለት ነው ሁለታችሁ ሌላ ታሪክ ውስጥ መግባታችሁን ገሃድ አወጣችሁ ልለኛ ማለት ነው ምን አይነት ምን አይነት መውደድ ነው አንቺ ለሱ ያለሽ ማነሽ አንቺ ከናት ካባቱ ጋር ወንድሞቹ በልጠሽ ዝም ብለሽ ሚዲያ ላይ ያየሽውን ሰው በዚህ ልክ መቼም በህይወት ውስጥ መውጣት አልፈልግም የምትዩ አንቺ ማን ስለሆንሽ ነው አንቺ ወልሽ እውነት የአብርሃም ሰላም ቢመችሽ ኖሮ የሚስቱን ባውንደሪ ትጠብቂ ነበረ ለምሳሌ እሩታ የሚገባትን ቦታ አንቺ ወስደሽዋል እርጊ እንዲያርጊ ማለት አንችልም በአብዛኛው ሰው ሩታና ብርሽ አንድ እንዲሆኑ ብቻ ነው የሚያስበው። ግን ያልገባችሁ ነገር አለ፣ ይሄ እየወሰለተባት ነበረ። ዘጠኝ ወሩ ሙሉ አርግዛ ያልታገሰ ባል ነው። ከዛ ባለፈ ደግሞ አንዲት በገንዘብ ወይም ደግሞ በጥቅማ ጥቅም የደለለችውን ሴት ከጎኑ እንዳትለይ የወደደ ሰው ነው። ምክንያቱም ስራ የምታደርገው ድርጊት ተመችቶት ነበረ። መንዘላዘል ማለት ነው፣ ሌላ እኳ አይደለም እናም በጣም ያሳፍራል። ዛሬም የማይገባ ነገር ነው አብርሃም ሲናገር የነበረው። እኔ እንዲያውም በቃ ትዳሬ ተጎድቷል፣ አዎ በአንቺ ምክንያት እኮ ይሄ ነገር ተፈጥሯል። ሄርሜላ ትክክል አይደለም ያለው ነገር እኮ፣ ብሉ ይናገራል ብዬ ስጠብቅ ጭራሽ አስቢበት። ጭራሽ ደግሞ እሩታንን እናናግራት አላለም። እረ በፈጣሪ ሁንብክ እዛው እዛው በጦስን የዛው እዛው ተወጣ ከሷ ጋራ እንዴ ገና ምንም ያልታረሰች ዘጠኝ ወር ሙሉ በአንተ ጭቅጭቅ ናለዋ የዞረች ያቺ ምስኪን ወላድ ሴትን ሄደ ደግሞ ጭንቀት ልትለቅባት ነው። እንደ አልሞት አለችህ ጦሷን፣ ጥንቡሳሷን ለዚች ለማትረባ አንድ ከንቱ ፍጥረት ሴት ብለ ሩታን ከዚህ በኋላ እንድትበጠብጥ እኛ አንፈቅድልህም፣ ው እኛ የሩታ ጠበቆች ማለት ነው። ስለዚህ እዛው ጥጋችሁን ያዙ። ከፈለክ ይወል ሄርሜላን አስር ጊዜ ወሽማት አያገባንም፣ ግን ሩታን ልተዋት በቃ። እንዴ አንተ ዛሬን ከሩታና ሳት አራ ሳት ወርድም እንዴ ሄርሜላ እንድትፈቅድልግ ከሄርሜላ ጋራ ሩታን እንድትፈቅድልክ ከሄርሜላ ጋራ አን ላይ አብረን እስከ መጨረሻው እንሆን አንቺ ሚስቴ እንደሆን ሸሳሙ ወሽማይ እንደሆነች እንኖር ልትላት ነው። ሂድ ሂድ ሂድ። ኧረ ቤተሰብ በቃኝ። እኔ እግዚአብሔርን እኔ እነዚህ ልጆች አቃጥለው ሊደፉኝ ነው። የምሬን ነው የምላችሁ። በዚህ አይዲያ ሩታ፣ ጆሮሽን በጥጥ አደራሽን እንዳሰሚያት ከዚህ በኋላ ቤትሽ በራፍ ላይ ተዳፍራ ብትመጣ እኔ የለውበትም። ሩታ ቤተሰብን ብትሆኑ ማንም ቢሆን እቺ ልጅ እንዳያቀርቧት ወደ ሩታ። ልጅቷ ትታረስበት ትጠገንበት። ፈተና ነው ያሳለፈችው። ዘጠኝ ወር ሙሉ መከራ ነው ያሳለፈችው በአብርሃም የተነሳ አሁን ደግሞ የሩታ መታረስ የሩታ ሰላም ሳያስጨንቀው ምን አለ በቃ ሩታ እናናግራታለን። ሄርሜላ እስቲ በዛ የሚቀየር ነገር አይታወቅም አላለም። ሩታ ነች አምና ከሄርሜላ ጋር የሆነ ሰላማዊ ነገር ፈጥራ አንተና ሄርሜላ እንደትገናኙ የምትፈቅደልኝ? የምርን ነው ብራ ማይንድክ ዜሮ ሆኗል። ባይ ዘ ወይ ማለት ነው ማሰቢያክ ሙሉ ለሙሉ ዳሜጅ ነው የሆነው። እኔ በዚህ ልክ ከአንድ ቀን ጠብቄ አላውቅም በነገራችን ላይ በጣም ያሳፍራል የምታደርገው ድርጊት በጣም ነው የሚያሳፍረው ለማንኛውም የእናንተን የፍረት ስራ የዛች ምስኪን ሴ ጋር እየሄዳችሁ አትፈውዙት በቃ እሷ ጤናማ ነገር ላይ ነው አሁን ያለችው ትታረስበት እንዴ ምንም ቢሆን እኮ ከአብራኩ የተወለደ ልጅ ነው አይደል አቅፋ እያሳደገች ያለችው ትንሽ አንተ እንደው ትንሽ ህሊና የሚባል ነገር አይኖርም። ለሩታ ትዳር እና ለአንተ ትዳር ይህን ያህል አልተጨነክም ዛሬ ሄርሜላን በቃ ከዚህ በኋላ እንለያይ ስትል የተጨነቀውን ጭንቀት ለሚስት አልተጨነክም እኔ የሩታ ቦታ ብሆን የምወስነው የራሴ ውሳኔ ነበረ ቤተሰብ ማለት በቃ ከዚህ በላይ ምን አለ እንዲህ አይነት ሰው ሚሊዮኔ ነው ባሊዮኔ ነው ምን ሊሆን ነው ሚሊዮኔ ነው ቀጣይ ነገሩ ጥሩ ፊዩቸር እኮ አይታይም ከፊት ተስፋ የምታደርጉበት ነገር እኮ የለም አብርሃም ጋር ሩታ እምትለውን እንሰማለን፣ ግን እቺ ሄርሜላ ላይ የተባለች ሴት ሩታን ሄዳ እንዳትበጠብጣት። እውነቴን ነው ቤተሰብ፣ ከዚህ በኋላ ኮቴዋን እንዳታነሳ ወዴትም። ጉዳያችሁን እዛው ጨርሱ፣ ተዋት ልጅቷን በቃ። እንዴ አላበዛችሁትም እንዴ? ሁለት አንድ አይነቶች ማለት ነው ወይ መቃጠል። ቤተሰብዬ፣ ቸርቆዩልኝ በሌላ ቪዲዮ እንገናኝ።